ሳይረቀም ግን ትንሽ ቀረብ እንዲል ለእለቱ ለሁነቱ ለዝክሮም ቀረብ እንዲል የአድዋ ድልና ፓን አፍሪካኒዝም በሚል መልክ ቃይቸዋለሁ። ከቅርብ ሴት ሁለት ሳምንት ሁለት ሳምንት ገደማ ይሁን እንደዚህ ገደማ በአፍሪካ አዳራሽ አንድ ትልቅ ክስተት ተፈጥሮ ነበር። ምናልባት ታስታውሳሉ ይሆናል። በዛ መድረክ ላይ ብዙም ስሜት የሚቀሰቀሱ ንግግሮች የማይሰሙበት መድረክ ላይ አንዲት ወይዘሮ እንደ ኤሌክትሪክ የሚነዝር ንግግር አድርገው ነበር። አድዋ የአድዋ መንፈስ ዘ ስፒሪት ኦፍ አድዋ በሚል እና በእውነቱ አዲስ ድባብ ነው የፈጠረው። ልትኑ ለዛ ስብሰባ አዲስ ድባብ ነው የፈጠረው። የአድዋ መንፈስ እሳቸው እንዳቀረቡት አንድነት፣ አንዱ ትልቅ ቆንጥር አንድነት ነው፣ የኢትዮጵያ ብቻ ሳይሆን የአፍሪካውያን የጥቁር ሰዎች አንድነት በሚል እና የዓላማ ጽናት፣ ያንን መልዕክት ነው ለማስተላለፍ የሞከሩት። እና በተለይ ደግሞ እሳቸው የመጡባት ሀገር ባርቤዶስ ከኢትዮጵያ ጋር የተለየ ትስስር ያላት ሀገር መሆኗንም ጠቁመዋል። በምታውቋቸው የፎርድ ቤተሰብ በተለይ ልጅ ዘነቦር ትምህርት ቤት የሚባለው ያቋቋመችው የአርኖልድ ፎርድ የሚባል ከባርቤዶስ ተወላጅ የእሱ ሚስት ነበረች እና ያምን ትስስር ገልጸውታል። እኛ ወይዘሮ መቼም ከዚህ በፊትም የሰሩት ብዙ ነው፣ ወደፊትም ብዙ የሚጠበቅባቸው ናቸው። ከዚህ በፊት ትልቅ ስራቸው የኮሎኒያልዝምን እትብት ለመበጠስ ያደረጉት ትልቅ ተጋድሎ ነው። ይኸውም ባርቤዶስ ነፃ ትሆን እንጂ እንግሊዝ ዙፋን ስር ነበረች እና ይህ ነገር መበጠስ አለበት ብለው ባርቤዶስ ሪፐብሊክ ነው ያደረጓት። ወደፊትም ደግሞ ናሏት ብዙ ሰዎች እንደሚገምቱት አንቶኒ ጉቴረስ ሰክተው የተባበሩት መንግስታት ድርጅት ዋና ጸሐፊ ለመሆን የሚያስችል ብቃት አላቸው፣ የሚላ እና እንግዲህ እሳቸው ይሄንን ያሉት ለምንድን ነው? ድንገት የመጣ ነገር ነው ወይስ ቋሚ ነገር ነው? ያም እንደሆነ ይሄ የእሳቸው ታሪክ ያለው ነው። በኋላም ብዙ ታሪክ ያለው የእሳቸው የገለጹት መንፈስ ብዙ ታሪክ ያለው ነው። ምክንያቱም ከአድዋ ድል በኋላ ከኢትዮጵያ ባላነሰ ሁኔታ አንዳንዴም በበለጠ ሁኔታ ማለት ይቻላል በጥቁሩ ዓለም ነው ያስተጋባ እና ቅኝ አገዛዝ ለአፍሪካ የተደገሰላት እጣ ፈንታ መሆን እንደሌለበት አፍሪካ ነፃ መሆን እንደምትችል በነፃነት ራሷ ማስተዳደር እንደምትችል የተከሰተበት ስለሆነ ለሁሉም ጥቁር ሕዝብ የሚያነቃቃ ደወል ነበር። በአፍሪካ፣ በአሜሪካም፣ በካሪቢያን፣ በተለይ ካሪቢያን በጣም ብዙ መስል ያስተጋባ እንትን ነው። እና የአድዋ ድል ተከትሎ የምኒልክና ኢትዮጵያ ዝና በጥቁር ዓለም በጠቅላላ ተናኘ። ብዙ ቲያትሮች፣ ግጥሞች፣ ድርሰቶች ሁሉ ተጽፏል እኛ ሀገር ከተጻፈውም የበለጠ ማለት ይቻላል እንደው እና አንዳንዶቹ እናውም ስማቸውን ትተው የአድዋ አጀሎች ስሙ እስከ መውሰድ የደረሱ ነበሩ ለዚህም በጣም ጥሩ ምሳሌ የሆነው አንድ ዊሊያም ቶማስ ግሪፊስ የሚባል የካሪቢያን ተወላጅ ከዛን ጊዜ በኋላ ስሙ እናት አባቱ ያወጡለትን ስም ትቶ ራስ መኮንን እየተባለ ሲጠራ ነው ነው እና ይህን ያህል ነበር ያስተጋባ ማለት ነው እንግዲህ ይሄም ደግሞ ራሱ ከኋላ ታሪክ አለው። ከኋላ ያለው ታሪክ ምንድን ነው? ከሃይማኖት ጋር የተያያዘ ነው። እንደምታውቁት በመጽሐፍ ቅዱስ ኢትዮጵያ ደጋግማ ደጋግማ የምትጠቀስ ሀገር ነች። እንደውም ኢትዮጵያ ታበጽሕ እደዊሃ ኀበ እግዚአብሔር የሚለው የእኛም በቀድሞ ጊዜ እንደ ብሔራዊ መፈክር የነበረው በመጽሐፍ ቅዱስ ላይ ጎልቶ የሚታይ ነው እና በተለይ ጭቆና፣ የዘር መድሎ፣ ግፍ በበዛባቸው የጥቁር ሀገሮች ደቡብ አፍሪካ እና ካሪቢያን ደሴቶች በሰሜን አሜሪካ ይሄ ኢትዮጵያ የሚለው እንትን ከፍተኛ ተቀባይነት አግኝቶ እኛ የነጮች ቤተ ክርስቲያን አባል ከምኖ ለምን የራሳችን ቤተ ክርስቲያን አንፈጥረም? ብለው ኢትዮጵያኒስት ወይም ኢትዮጵያኒዝም የኢትዮጵያዊነት ንቅናቄ ተካሂዶ የራሳቸውን ቤተ ክርስቲያን በሚፈልጉት መልክ ቀርተው በዛ ደግሞ ስሙን ሲሰየሙ ደግሞ የኢትዮጵያ ኦርቶዶክስ ቸርች፣ ኢትዮጵያ ኮፕቲክ ቸርች እያሉ በካሪቢያን ደሴት፣ በጃሜካ፣ በኒውዮርክ ሀርለም የጥቁሮቹ መኖሪያ ሁሉ የሚደረግ ነበር እና ያድዋ ግን ይህን የበለጠ አጎላሁ እንጂ ቀደም ብሎ የነበረ ነው ለማለት ነው። እና በዚህ ምክንያት እንግዲህ አሁን ከአድዋ በኋላ ብዙ ትስስር ጉብኝቶች ካሪቢያኖች ወደ ኢትዮጵያ የመምጣት ኢትዮጵያውያንም በኋላ ወደ ሰሜን አሜሪካም ወደ ካሪቢያን የመሄድ ጉብኝት ተጀመረ። የመጀመሪያው ጎብኚ በአድዋ ማግስት ማለት ይቻላል ቤኒቶ ሴልቬን የሚባል የሀይቲ ተወላጅ ሀይቲ እንደምታውቋት የራሷ ታሪክ ያላት ናት። ኢትዮጵያ የመጀመሪያዋ የመጀመሪያዋ የጥቁር ሕዝቦች ትባላለች እንጂ እውነቱን ለመናገር የመጀመሪያው የጥቁሮች ሀይቲ ነው የተመዘገበው ፈረንሳዮችን በማሸነፍ ነጻነታቸውን ያገኙበት እና ሀይቲ እና ኢትዮጵያ ደግሞ የበለጠ ትስስር የፈጠሩበት ዘመን ሆነ ከአድዋ በኋላ። እና ቤኒቶ ሲልቬን የሚባለው ይሄ አድዋ እንደሰማ ምኒልክን ማየት አለብኝ ብሎ መጥቶ ከምኒልክ ጋር ተገናኝቶ ከዛም አልፎ በፈረንጆች አቆጣጠር በሺህ ዘጠኝ መቶ በተካሄደው የመጀመሪያው የፓን አፍሪካ ጉባኤ ምኒልክን ወክሎ ኢትዮጵያ ኢትዮጵያና ምኒልክን ወክሎ በጉባኤ የተሳተፉት ለመሳተፍ በቃ። እንግዲህ ይሄ የፓና አፍሪካን ጉባኤ በ90 አውሮፓ ት የጀመረው የመላ አፍሪካውያን ወ ፓናአፍሪካን ጉባኤ ሄዶ ሄዶ ሄዶ መጨረሻ ላይ የአፍሪካ የሚመሰረት ነው። ረጅም ሂደት ነው ያለው። ብዙ ጉባኤዎች ተካሂደዋል። በተለይ አምስተኛው ጉባኤ ማንቸስተር የተካሄደው በ1945 እንዲያውም ጉባኤዎቹን ከአውሮፓና ከአሜሪካ ወደ አፍሪካ ያመጣበት